ውድ ዲዛየር ቤተሰቦች እንደምናችሁ። ዛሬ በአማርኛ ሴክሽናችን ስለ ምዕላድ ወይም ደግሞ ቅጥያ ነው አብረን የምንመለከተው። እሺ ምዕላድ ወይም ቅጥያ ምን ማለት ነው? ምዕላድ በተናጠል ትርጉም አልባ የሆኑ ድምፆች ስርዓት ባለው መንገድ ተቀናጅተው ትርጉም ያለው አህድ ሲፈጥሩ ምዕላድ ብለን እንጠራዋለን። ለምሳሌ ሆህያት ወይም ፊደላት አንድ ላይ ተሰብስበው ትርጉም ያለው አንድ ንዑስ አሀድ ሲፈጥሩ ምዕላድ ብለን እንጠራዋለን። ምዕላድ የምንለው ትርጉም አዘል የሆነና አነስተኛ ወደሆነ ትርጉም አዘል ክፍል ሊከፈል የማይችል ወይም ሊሸነሸን የማይችል ከሆነ ምዕላድ ብለን እንጠራዋለን። ምሳሌ ቤት፣ ልብ፣ በግ፣ ልጅ፣ ሴት የምንላቸውን ስንመለከት እነኚህ ምዕላዶች ናቸው። ቤት የሚለውን ወስደን ብንመለከት ከዚህ ወደ አነሰ ክፍል ልንሸነሽ ነው ወይም ልንለውጠው አንችልም። ቤት አንድ ቃል ነው። ቤና ት ብለን ብንሸነሽ ነው ወይም ደግሞ ብንለያያቸው ትርጉም ያለው ቃል ሊሰጡን አይችሉም። ሆሄ ወይም ፊደላት ነው ሊሆኑ የሚችሉት። ነገር ግን ቤቶች የሚለውን ቃል ብንወስድ ቤቶች ወደ ቤት እና ኦች ወደሚል ሁለት ክፍል ልንከፍለው እንችላለን። እንደዚህ አይነት ቃሎች ግን ምዕላድ ልንላቸው አንችልም። ምዕላዶች የራሳቸው የሆነ ሶስት ባህሪያቶች አሉት። እሱም፣ የመጀመሪያው ትርጉም አዘል ናቸው ወይም የራሳቸው የሆነ ትርጉምን ያስተላልፋሉ። ሁለት፣ ትርጉም አዘል ወደ ሆኑ አሃዶች አይከፈሉም። ከነሱ በታች ከተከፋፈለ ወደ ሆሄና ፊደል ይለወጣሉ እንጂ ትርጉም ያለው ሌላ ቃል አይመሰርቱም። ሶስተኛው ንዑስ የቋንቋ አሀድ ናቸው ወይም ከነሱ በታች ሌላ የቋንቋ አሀድ አይፈጠርም። ታዲያ እነኚህ ምዕላዶች በሁለት ክፍል ከፍለን እንመለከታቸዋለን እነሱም ነፃ ምዕላድና ጥገኛ ምዕላድ ብለን እንጠራቸዋለን። ነፃ ምዕላድ የምንለው ራሱን ችሎ የሚቆምና አነስተኛ ትርጉም አዘል የሆነ የቋንቋ አሀድ ነው። ለምሳሌ ልብ፣ ሰው፣ ልብስ በሬ የምንላቸውን ቃሎች ነፃ ምዕላድ እንላቸዋለን። ከስሙ እንደምንረዳው ነፃ ነው፣ ራሱን ችሎ የቆመ ነው። ሁለተኛው ምዕላድ ጥገኛ ምዕላድ የምንለው ነው። ጥገኛ ምዕላድ በሌላ አካል ላይ ካልተጨመሩ በስተቀር ብቻቸውን ወይም ለብቻቸው ሲቆሙ ትርጉምን ማስተላለፍ የማይችሉ ነገር ግን እነሱን ተጠቅመን ሌላ ቃል መመስረት የምንችል ከሆነ ጥገኛ ምዕላድ ብለን እንጠራቸዋለን። ለምሳሌ ኦች፣ ወች፣ አች አችን፣ ች፣ አስ፣ ኦ እንዲሁም ከነዚህም በተጨማሪ የተለያዩ የጥገኛ ምዕላድ አይነቶች ይገኛሉ። ጥገኛ ምዕላዶች ከሚገቡበት ቦታ አንፃር በሶስት ከፍለን እንመለከታቸዋለን። እነሱም ቅድመ ቅጥያ፣ ሁለት ውስጠ ቅጥያ እና ሶስተኛው ደግሞ ድህረ ቅጥያ ነው። ቅድመ ቅጥያ የምንላቸው በነፃ ምዕላዱ ላይ በመጀመሪያው ላይ የሚቀጠሉ የቅጥያ አይነቶችን ነው። ለምሳሌ አስ ገደለ በሚለው ቃል ውስጥ ገደለ ነፃ ምዕላድ ሲሆን አስ የምትለዋ ቅድመ ቅጥያ ብለን እንጠራታለን። ከመጣ ከመጣ በሚለው ቃል ውስጥ መጣ ዋናው ወይም ነፃ ምዕላዱ ሲሆን መጣ ከሚለው ቃል በፊት የገባችው ከ ደግሞ ቅድመ ቅጥያ ተብላ ትጠራለች። ሁለተኛው ደግሞ ውስጠ ቅጥያ ነው። በነፃ ምዕላዱ መካከል ላይ የሚቀጠሉ ከሆነ ውስጠ ቅጥያ ብለን እንጠራቸዋለን ምሳሌ ቅጠላ ቅጠል ቅጠል የሚለው ከመሀሉ ነው የጨመር ነው ትርጉሙም ቅጠላ ቅጠል ይሆናል ማለት ነው መሀል ላይ አ የሚል ድምፅ አለው ሁለተኛ ስራ ስር ብንል ስር የሚለው ላይ ራ የሚለውን ከመሀል ላይ የጨመር ነው ግንዳ ግንድ የሚለው ላይም ከግንድ ውስጥ ከመሃል ነው የጨመር ነው። እነኚህ የመሀል ወይም ውስጠ ቅጥያ ብለን እንጠራቸዋለን። ሶስተኛው ድህረ ቅጥያ ነው። ድህረ ቅጥያ የምንለው በነፃ ምዕላዱ መጨረሻ ላይ የምንጨምረውን የቅጥያ አይነት ነው። ምሳሌ ቤቶች፣ ሰዎች የሚለውን ስንመለከት ቤት ራሱን የቻለ ቃል ነው። ኦች የሚለው ድህረ ቅጥያ ነው። ሰዎች ላይም የተጨመረው ኦች ድህረ ቅጥያ ነው። በአብዛኛው በአማርኛ ቋንቋ የምንጠቀመው የቅጥያ አይነት ይህኛውን ድህረ ቅጥያ የሚባለውን ነው። ምክንያቱም በእኛ ቋንቋ አብዛኛውን ነገር አብዚ ምዕላዶችን ወይም አብዚ ቅጥያዎችን እንጠቀማለን። ለዚህ አገልግሎት ደግሞ በዋናነት የምንጠቀመው ይህ ድህረ ቅጥያ የምንለውን ይሆናል ማለት ነው። እንዲሁም ጥገኛ ምዕላዶች ከአይነታቸው አንጻር በሁለት እንከፍላቸዋለን። እነሱ የእርባታ ምዕላድና የምስረታ ምዕላድ እንላቸዋለን። የምስረታ ምዕላድ የምንላቸው በቃሎች ላይ ሲጨመሩ ቃሉን መጀመሪያ ከነበረበት የአማርኛ የቃል ክፍል ወደ ሌላ የአማርኛ የቃል ክፍል የሚቀይሩ ከሆነ የምስረታ ምዕላድ ብለን እንጠራቸዋለን። ስም የነበረውን የቃል ክፍል ወደ ግስ ከለወጥን የምስረታ ምዕላድን ተጠቅመናል ማለት ነው። እስቲ በምሳሌ እንመልከተው። ዘመን የሚለውን ዘመናዊ ካልን፣ ባህል የሚለውን ባህላዊ ካልን። ከላይ የጠቀስናቸው መጀመሪያ ስም ነበሩ፣ ማለትም ዘመንና ባህል ስም ናቸው። ነገር ግን ዘመናዊና ባህላዊ አድርገን የምስረታ ምዕላድን ከጨመርን በኋላ ወደ ቅጽል ወይም ወደ ስም ገላጭ ተቀይረዋል። ሌላው ሞት የሚለውን ሞተ ብንል ከስም ወደ ግስን የቀየር ነው። ሞት ስም ሲሆን ሞተ ደግሞ ግስ ይሆናል። ነፃ የሚለውን ነፃነት ብንል ከግስ ወደ ስም ቀይረናል። ነፃ ግስ ሲሆን ነፃነት ደግሞ ስም ይሆናል። ስለዚህ የምስረታ ምዕላድ የምንላቸው በአማርኛ ውስጥ ያለውን አንዱን የቃል ክፍል ወደ ሌላኛው የቃል ክፍል የምንለውጥበት ከሆነ የምስረታ ምዕላድ ብለን እንጠራዋለን። ሁለተኛው ደግሞ የእርባታ ምዕላድ ነው። የእርባታ ምዕላድ የምንለው የቃል ክፍሉን ምንም ሳይቀይር ሌሎች ተግባሮችን የሚፈጽም የጥገኛ ምዕላድ አይነት ነው። ልክ እንደ ምስረታ ምዕላድ የቃል ክፍሉን ሳይሆን የሚለውጥልን ይሄኛው የእርባታ ምዕላድ የምንለው በቃሎች ላይ በሚጨመርበት ጊዜ ቁጥርን፣ መጠንን፣ መደብን፣ ፆታን ሊገልጥልን ነው የሚችለው። ለምሳሌ ቤት ቤቶች፣ ቁጥርን ነው ወይም መብዛትን ነው የሚያሳየን። ቤት ቤቴ ቤቴ፣ ወይም የኔ የሚለውን ባለቤትነትን ያሳየኛል። በግ በጉ ወንድ ወይም ጾታን ያሳየናል። ልብስ ልብሶች መጠንን ያሳየናል። እነኚህ የእርባታ ምዕላዶችን ስንጠቀም ነገሮችን ከቁጥር ከመጠን ከአይነትና ከብዛት ሁኔታ እንለውጣለን እንጂ የቃል ክፍሉ ወደ ምንም አይቀየር። ስለዚህ ጥገኛ ምዕላዶች እንደዚህ በሁለት አይነት መልኩ ማለትም በእርባታ እና በምስረታ አይነት እንጠቀምባቸዋለን። ከነፃ ምዕላድና ከጥገኛ ምዕላድ ለአገልግሎት በብዛት ጥገኛ ምዕላዶችን እንጠቀማለን። ሌላው ታዲያ ምዕላድ ይሄ ከሆነ ምዕላድና ቃል ምንድነው ልዩነቱ? የሚለውን እንመልከት። ቃልም ከሆሄዎች ወይም ደግሞ ከፊደላት የሚመሰረት ክፍል እንደሆነ እናውቃለን። ምዕላድም እንደዛ። ታዲያ ምንድነው ልዩነቱ ስንል ቃል ከሱ በታች ወዳሉ አነስተኛ ትርጉም ሰጪ አካል ሊከፋፈሉ ይችላሉ። አንድ ቃል ከሱ ውጪ ወደ ሌላ ክፍል ሊከፈል ይችላል። እስቲ በምሳሌ እኔ አሁን ቤቶች የሚለውን ምሳሌ ብናይ ቤትና ኦች ወደሚለው ወደ ሁለት ክፍል ሊከፈል ይችላል። ስለዚህ ይህ ቃል ነው ልንል እንችላለን። ነገር ግን ምዕላድ ነው ልንል አንችልም። ምክንያቱም ምዕላድ ወደ ሌላ ክፍል ሊሸነሸን አይችልም ስላለን መጀመሪያ ላይ ስንወያይ ማለት ነው። ሌላው ቃል እራሱን ችሎ መቆም ይችላል። ምዕላድ ግን ራሱን ችሎ ሊቆምም ላይቆምም ይችላል። ነጻ ምዕላድ ከሆነ አዎ እራሱን ችሎ መቆም ይችላል። ነገር ግን ጥገኛ ምዕላድ የሚሆን ከሆነ እራሳቸውን ችለው መቆም አይችሉም። ቃል በውስጡ ጥገኛ ምዕላዶች አላቸው። ምዕላዶች ግን ጥገኛ ምዕላዶችን አይዙም፣ እንደ አንድ አገልግሎት ይውላሉ እንጂ በውስጣቸው ጥገኛ ምዕላድ አይገኝባቸውም። ስለዚህ ምዕላድ የምንላቸው አንዱን ቃል የሚያበዙልን የሚያረቡልን፣ እንዲሁም ከአንዱ የአማርኛ የቃል ክፍል ወደ ሌላ የአማርኛ የቃል ክፍል የሚለውጡልን የሚለውጡልንን ምዕላድ ብለን እንጠራቸዋለን። እስኪ የተወሰኑ ጥያቄዎችን እንመልከት። ቤቶች በሚለው ቃል ውስጥ የተጠቀምነው ምዕላድ የትኛውን ነው ብንል፣ ሀ ቅድመ ቅጥያና ዎችን፣ ለ ድህረ ቅጥያና ኦች፣ ሀመሮሃ የመሀል ቅጥያና ችን። ቤቶችን ስናይ፣ ቅድምም እንዳወራ ነው ቤትና ኦች ወደሚለው ነው የሚከፈለው። መጨረሻ ላይም ስለጨመርን መልሱ ድህረ ቅጥያ ሲሆን ኦች የሚለውን ድምፀት ነው ደግሞ የጨመርነው፣ ወይም ጥገኛ ምዕላድ የጨመርነው ኦች ነው፣ ዎችና ችን አይደለም። ሌላው ምዕላድ የምንላቸው የመጨረሻ የንዑስ አህድ ናቸው። ሀ እውነት፣ ለሀሰት ቅድም እንደተነጋገር ነው ምዕላዶች የመጨረሻው የንዑስ አህድ ናቸው ብለን ተነጋግረን ነበር። መልሱ እውነት ይሆናል። ሶስተኛው ጥያቄ ምዕላዶች ጥገኛ ምዕላዶችን ይይዛሉ። ሀ እውነት፣ ለሀሰት መልሱ ሀሰት ነው የሚሆነው ምክንያቱም ምዕላዶች በውስጣቸው ጥገኛ ምዕላድን አይዙ ቃሎች ናቸው በውስጣቸው ጥገኛ ምዕላዶችን የሚይዙት። አራተኛ የእርባታ ምዕላድ የሆነው የቱ ነው? ሀ ሰዎች ለዘመናዊ ሀመሮሀ ባህላዊ የእርባታ ምዕላድ እንደተነጋገር ነው የአማርኛ የቃል ክፍልን ከአንዱ ወደ አንዱ የሚለውጥ ሳይሆን ከመጠን ከአይነትና ከባህሪ የሚለውጥ ነው ብለን ተነጋግረናል። ስለዚህ መልሱ ሰዎች ነው የሚሆነው ምክንያቱም ከመጠን አንጻር ስለተቀየረ። ዘመናዊና ባህላዊ ግን የእርባታ ሳይሆን የምስረታ ምዕላድ አይነት ነው የሚሆኑት። አምስተኛ ምዕላዶችን ተጠቅመን ከአንድ የአማርኛ የቃል ክፍል ወደ ሌላ የቃል ክፍል ከቀየርን የትኛውን የምዕላድ አይነት ነው የተጠቀም ነው? ሀ የእርባታ ምዕላድ ለ የምስረታ ምዕላድ ሀመሮ ሐ ቅድመ ቅጥያን መ ድህረ ቅጥያ መልሱም የሚሆነው የምስረታ ምዕላድ ነው። ምክንያቱም ከአንዱ የአማርኛ የቃል ክፍል ወደ ሌላኛው የአማርኛ የቃል ክፍል ስለቀየርን። ቅድመ ቅጥያና ድህረ ቅጥያ በቃሎች ላይ እየተጨመሩ የሚያበዙልን ናቸው። የእርባታ ምዕላድ ደግሞ አንዱን ከመጠን ከአይነት ከባህሪና ከሁኔታ አንጻር የሚያበዛ እንጂ የቃል ክፍልን የሚለውጥ አይደለም። ስለዚህ መልሱ የምስረታ ምዕላድ ይሆናል ማለት ነው። ስለዚህ ምዕላዶችን በአጭሩ ስናይ ነገሮችን ከማብዛት አንጻር፣ የቃል ክፍልን ከመለወጥ አንጻር እንደሚጠቅሙን፣ እንዲሁም ምዕላዶች ነፃ ምዕላድና ጥገኛ ምዕላድ ተብለው እንደሚጠሩ፣ ሶስት ዋና ዋና ባህሪያቶች እንዳላቸው መዘንጋት የለብንም። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። መልካም ቆይታ